የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም ዐበይት እርሶችን እነሆ በአማራ ክልል አዊ ብሔረሰብ ዞን ውስጥ በአሁኑ ጊዜ ፋኖ በጎጃም የጎጃም አገው ምድር ክፍለ ጦር በሚል ስም ለሚንቀሳቀሱ የጽንፈኛው ቡድን አባላት አሽፋና ጨሌ የሚባሉ ሁለት ቦታዎች ከፍተኛ የሆነ ወታደራዊና ፖለቲካዊ ስልጠናዎችን እየተሰጡ ወደ ተለያዩ አጎራባች የምዕራብ ጎጃም አካባቢዎች እንደሚሰሩ ተገለጸም። በስፋት የምንቃኘው ጉዳይ ይሆናል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የግንቦት 2017 ዓ ም የቅዱስ ሲኖዶስ የርከበ ካህናት መላተ ጉባኤን ዛሬ ጀምራለች። በስፋት እንቃኘዋለን።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 ስልጠና እየሰጠ መሆኑን የአገው ሚዲያ ምንጮች ገልጸዋል። በጎጃም የጎጃም አገው ምድር ክፍለ ጦር በሚል የሚንቀሳቀሱ ፋኖ አሽፋን ማዕከል በማድረግ ወደ ምዕራብ ጎጃም አካባቢዎች አቸፈር፣ ሰከላ፣ ቡሬ እና ማንኩሳ እንዲሁም አዊ ዞን ከቴሌል እስከ ዳንግላ እንደሚመደቡና ያሻቸውን እንደሚያደርጉ ለማወቅ ተችሏል። ጨሌ የሚሰለጥነው ፋኖ ደግሞ ምዕራብ ጎጃም ቡሬ፣ ሽንዲ፣ ወንበርማን ጨምሮ አባይ ሸለቆና ዊዞን ዊ ዞን ዚገም ወረዳ አንከሻ ጓጉሷና የህጓጉሷ ወረዳዎች አካባቢ እንደሚያካልል ምንጮቻችን አስረድተዋል። በተጨማሪም ወይም ከሚያዚያ 28 2017 ዓ.ም ጀምሮ የጎጃም አገው ምድር ክፍለ ጦር በሚል የሚጠራው ፋኖ አመራሮች ጨሌ በረኻ ውስጥ ስብሰባ እያካሄዱ ሲሆን ዋና የመወያያ አጀንዳቸውም ባገው ህዝብ ላይ በአቅምም በሞራልም የበላይነት በመውሰድ ሁሉንም ያዊ ዞን ወረዳዎች በፋኖ ቁጥጥር ስር ማድረግ የሚል ሲሆን ለዚህም የጨሌ የሥልጠና ማዕከል ዚገም ወረዳን፣ ጓንጓ ወረዳና አንከሻ ጓጉሳ ወረዳን ለመቆጣጠር ኃላፊነት መውሰዱን ለማወቅን ተችሏል። በተያያዘ ዜና በአሁኑ ጊዜ ፋኖ በነፃነት የሚንቀሳቀሰው በአዊ ዞን ውስጥ ብቻ መሆኑን የገለጹት የመረጃ ምንጮቻችን ይህ የሚሆነው የክልሉ መንግስት ለአገው ህዝብ ባለው ጥላቻ በመሆኑ ለመከላከያ የሚሰጠው መረጃ የተሳሳተ በመሆኑ ነው ሲሉ አጽንኦት ሰጥተዋል። የአዊዞን አመራሮች የክልሉ ጉዳይ አስፈጻሚዎች በመሆናቸው ይህንን እውነት እየደበቁ ሲሆን ለውይይት የሚገቡትን እንኳን የፌስቡክ መለያቸውን የአቶ አረጋን ፎቶ እንዲለጥፉ እስከ ማዘዝ ድረስ የደረሱ መሆናቸውንም ገልጸዋል። ይህ በእንዲህ እንዳለ ዛሬ ትሊሊ አካባቢ ፋኖ በቀን 06092017 ዓ ም በህዝብና በአመራሮች ላይ ጉዳት እንዳደረሰ የአገው ሚዲያ ታማኝ ምንጮች ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የግንቦት 2017 ዓመተ ምሕረት የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤን ዛሬ ጀምራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በዓመት ሁለት ጊዜ ጉባኤ ያደርጋል። የመጀመሪያው ጉባኤ ቅዱስ ማቴዎስ በዓል ሲሆን ሁለተኛው ደግሞ በበዓለ ሐምሳ ኩሌታ በለተረቡ የሚከበረው ርክበ ካህናት ነው። የምልዓተ ጉባኤው መክፈቻ የጸሎት መርሃ ግብርም ግንቦት አምስት ቀን 2017 ዓ.ም በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም መካሄዱም ተረጋግጧል። ከዛሬ ጀምሮ ቅዱስ ሲኖዶሱ በልዩ ልዩ ወቅታዊ የቤተ ክርስቲያንና ሀገራዊ ጉዳዮች ላይ እንደሚወያይም ይጠበቃል። አገው ሚዲያም ይህንን እየተከታተለ ለአድማጮቻችን የሚያደርስ ይሆናል። ይህ በእንዲህ እንዳለ የርከ በካህናት ምልዓተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት እንደሚከተለው መልእክት አስተላልፈዋል። የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚያዊና በማህበራዊ አገልግሎት ጭምር ነው። ከዚህ አንጻር ህዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በምጣኔ ሀብቱም ከድህነቱ የተላቀቀ እንዲሆን፣ እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማርም በተግባርም በመሳተፍ የህዝቡ መሪዎችና ሆነን መስራት ይገባናል ሲሉን ገልጸዋል። በተለይም ደግሞ ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ህዝባችን በጸሎትም፣ በትምህርትም በምክርም ተግተን መስራት አለብን። እንዳጋጣሚ የሆኑ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለስቃይ እየተዳረገ ያለውም የሌሎቹ እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለንም ብለዋል። ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናት ሀገራቸው የተንገላታችበትን እዩና በቃ በሉ። ሁሉን የሚያገባባ ነገር ፈልጉና ችግሮቻችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪ ሚሄ ነው ብለዋል። ህዝባዊ ወያኔ ሐርነት ትግራይ ህወሃት ከፖለቲካ ፓርቲነት መሰረዙን ምርጫ ቦርድ አስታውቋል። ህዝባዊ ወያኔ ሐርነት ትግራይ ህወሃት በአመፅ ድርጊት በመሳተፉ ምክንያት ቦርዱ በአዋጅ ቁጥር 1162 2011 ከፖለቲካ ፓርቲነት መሰረዙ የሚታወስ ነው። ይሁንና የፕሪቶሪያው ስምምነት ከተደረገ በኋላ የህወሃት ህጋዊ ሰውነት እንዲነሳ የተላለፈው ውሳኔ እንዲነሳ ቦርዱን ሚያዚያ 13 እና ሚያዚያ 28 ቀን 2015 ዓ ም መጠየቁ የሚታወስ ነው። ሆኖም ግን ቦርዱ በአመጽ ድርጊት በመሳተፍ ከፖለቲካ ፓርቲነት የተሰረዘ የፖለቲካ ፓርቲ ህጋዊ ሰውነቱ ከተሰረዘ በኋላ ህጋዊ ሰውነቱን ለመመለስ የሚያስችል ህግ ስለሌለ ጥያቄውን ውድቅ በማድረግ ግንቦት 4 ቀን 2015 ዓ ም በተጻፈ ደብዳቤ መልስ ሰጥቷል። የኢትዮጵያ የምርጫ ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝባር 2011ን ለማሻሻል የወጣውን አዋጅ ቁጥር 1332 ህዝባር 2016 መታወጁን ተከትሎ ህወሃት በአዋጁ መሰረት በልዩ ሁኔታ ፓርቲ ሆኖ ለመመዝገብ መቅረብ የሚገባቸውን ሰነዶች በማያያዝ ባቀረበው ጥያቄ እንዲሁም ህወሃትን አስመልክቶ የፍትህ ሚኒስቴር በህግ በተሰጠው ስልጣን መሰረት ሰኔ 17 ቀን 2016 ዓ ም በተጻፈ ደብዳቤ መነሻ ህወሃት ህጋዊ ሰውነትን የሚያገኝበት ህግ መሰረት በማድረግ ቦርዱ በማሻሻይ አዋጁ መሰረት ለፓርቲው በልዩ ሁኔታ መዝግቦ ነሐሴ 3 ቀን 2016 ዓ ም ህጋዊ ሰውነት ማረጋገጫ ሰጥቷል። ቦርዱ በህግ የተጣለበትን ኃላፊነት ለመወጣትና ፓርቲው ያለበትን ኃላፊነትና ግዴታ እንዲወጣ ለማድረግ በተለያየ ጊዜ በጽሑፍ ማሳሰቢያ ሲሰጥ ቢቆይም ፓርቲው ግዴታውን ባለመወጣቱ ቦርዱ የኢትዮጵያ የምርጫ ፖለቲካ ፓርቲ ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ህዝብ 2011 ማሻሻያ አዋጅ ቁጥር 1362 ህዝብ 2016 እና አዋጁን ተከትሎ በወጣው መመሪያ ቁጥር 25 ህዝብ 2016 መሰረት ምንም አይነት ቅድመ ሁኔታ ሳይጠብቅ ፓርቲውን መሰረዝ የሚያስችል የህግ መሰረት ቢኖረውም ፓርቲው ግዴታውን እንዲወጣ ሰጥ ዕድል ለመስጠት ቦርዱ ፓርቲውን ለሶስት ወራት ከማንኛውም የፖለቲካ ፓርቲ እንቅስቃሴ በማገድ ፓርቲው የርምት እርምጃ በመውሰድ በሕጉ መሰረት ግዴታውን እንዲፈጽም ቦርዱ ጥረት ቢያደርግም ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም። በመሆኑም ቦርዱ የካቲት 5 ቀን 2017 ዓ ም በተጻፈ ደብዳቤ ተራ ቁጥር 3 ላይ በተጠቀሰው የቦርዱ ውሳኔ ላይ ፓርቲው በሶስት ወር እግድ ጊዜ የእርምት እርምጃ ካልወሰደ በመመሪያው መሰረት ቦርዱ የተለያየ አካሄድ ሳይከተል የፓርቲውን ምዝገባ እንዲሰርዝ ቦርዱ በወሰነው መሰረት ፓርቲው የእርምት እርምጃ ባለመውሰዱ ቦርዱ ግንቦት 5 ቀን 2017 ዓ ም ባደረገው ስብሰባ ፓርቲው ከግንቦት 5 ቀን 2017 ዓ ም ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን ወስኗል ይህም ውሳኔ ለህወ ህወሃትና ለፍትህ ሚኒስትር በጽሁፍ እንዲደርስ ለህዝብም ይፋ እንዲደረግ የፓርቲውን መሰረዝ ውጤትን በተመለከተ የአዋጅ ቁጥር 1162 ህዝባር 2011 አንቀጽ 99 እንዳግባብነቱ በህወሃትና አመራሮች ላይ እንዲፈጸም ቦርዱ ወስኗል።